ምሮ በርካታ ዓመታዊ ክብረ በዓላትና ማኅበራዊ ሁነቶች ይከናወናሉ። ታዲያ ለእነዚህ በዓላትና ማኅበራዊ ሁነቶች ማድመቂያነት የሚያገለግለው የተለያዩ የፍጆታ እቃዎች፣ የቁም እንስሳት፣ የግብርና ምርቶችና ሌሎችም ለገበያ ይቀርባሉ። ሕብረተሰቡም የበዓል ማድመቂያ ግብዓቶችን በመግዛት ለከፍተኛ ውጪ የሚጋለጥበት ወቅት ነው። በበዓላት ወቅት ሕብረተሰቡ ያስቀመጠውንና ከሌሎች የዓለም ሀገራት የሚላክለትን ገንዘብ በብዛት አውጥቶ ይጠቀማል ያሉት በኢትዮጵያ ንግድ ባንክ የባህር ዳር ቅርንጫፍ ሥራ አስኪያጅ አቶ ኢሳይያስ ሰይፉ፣ ሕብረተሰቡ ከፍተኛ ገንዘብ በመያዝ ለብክነት ሲዳረግ መቆየቱን አስታውሰው አሁን ይህ ክስተት እየተስተካከለ ቢመጣም ትኩረት ሊሰጠው ይገባል ብለዋል። ክልላችን ቁጠባ አቅሙ እየጨመረ ነው። እንደ ድሮ ታስታውስ እንደሆነ ልክ የሆነች ነገር ለመግዛት በርካታ ገንዘብ ነበር የሚያወጣው ባንክ ተሰልፎ። አሁን ግን በርካታ ኤቲኤሞች ከተማው ላይ ስለተቆሙ ሰው የሚፈልገው የሚፈልጋትን ገንዘብ ብቻ ነው በግ ከሆነ የሚገዛው ለበግ ዋጋ የመጠነውን የወሰነውን ብቻ ነው እያወጣ ያለው። በድሮ ጊዜ ግን በእርግጥ ለበዓል ስለተባለ ብቻ በርካታ ገንዘብ በኪዙ ይዞ ለሌባ በሚጋለጥበት ሁኔታ ነበር። አሁን ያው ሁሉ ተቀይሮ፣ አሁን ሰው ህብረተሰቡ የሚፈልጋትን ገንዘብ ብቻ ነው የሚያወጣው። ሁሌም ከሚከናወኑ መደበኛ ወጪዎች በበዓላት ወቅት የሚደረግ ወጪ በእጅጉ ይጨምራል የሚሉት በባህር ዳር ዩኒቨርሲቲ የኢኮኖሚክስ መምህር አቶ ታደሰ ምልዑ በቂ ቅድመ ዝግጅት የተደረገበትና በቅድመ ቁጠባ የታጀበ በዓል ማክበር ተገቢ ነው። ይህ ካልሆነ ግን በቀጣይ ሕይወት ላይ ከፍተኛ ጫና ያሳድራል ብለዋል። ማህበራዊ ጫናው ከቤት ውስጥ ይጀምራል። ቤት ውስጥ ለምሳሌ ለልጆች መደረግ የሚገባው አስፈላጊው ነገር እንዲተው ሊያስቀር ይችላል። መሰረታዊ ለሚባሉ ፍላጎቶች የሚያስፈልገውን ወጪ መሸፈን አልችል ካሉ እሱን የሚቀንስ ወይም የሚያስተው ሊሆን ይችላል። ይህ አዲሱ የዓመት በዓል ወጪ ማለት ነው። ስለዚህ ቀድሞ አቅደው ይህንን በሚያስተካክል መልኩ ኮንሳምፕሽን ስሙዚንግ ይባላል። እሱን የሚያደርጉ ከሆነ አመት በዓል እንደ ልክ ማክበር ጥሩ ነው። አስፈላጊም ይሆናል። ነገር ግን ድንገተኛ ወጪዎችን ግምት ውስጥ ባስገባ መልኩ መካሄድ አለበት። እኛም በበዓላት ወቅት የህብረተሰቡ የገንዘብ አያያዝና አጠቃቀም ምን እንደሚመስል ለመረዳት የባህር ዳር ከተማ ነዋሪዎችን ተዘዋውረን አነጋግረናል። በበዓላት ወቅት የተለያዩ የበዓል ማድመቂያዎችን ስለሚገዙ ወጪያቸው ከወትሮ በተለየ መልኩ እንደሚጨምር የተናገሩት ነዋሪዎቹ ሰው እንደ ራሱ እንድ እንደ ጎረቤቱ አይኖርም እንዲሉ ሌሎች የሚያደርጉትን ሳይመለከቱ በተመጣጣኝ መልኩ እንደ አቅማቸው በዓሉን እንደሚያሳልፉ ገልጸዋል። በዓሉን የግድ ማሳለፍም ስላለብን ከዛ ጋር ተያያዥ የሆኑ የሚፈቅደውንና መሆን የሚገባውን ነገር በዓሉም በዛ መልክ አሳልፋለሁ። የገንዘብ አወጣጡንም በተመለከተ ያው መኖር በሚገባኝ አቅም ስለምኖር ሁሌም ራሴ በምችለውና ና አቅም የሚፈቅደውን ነገር አውጥቼ ነው በዛ ነው የምጠቀመው። ከዛ የተለየ ነገር አላደርግም። ለእያንዳንዱ በዓል ወይም ደግሞ ከፊት ለሚጠብቅ በዓል ምን ማድረግ እንዳለብህ ከወዲሁንም ትዘጋጅ ምን ማውጣትና እንዴት በዓሉን ማሳልፍ እንዳለብህም ያው እቅድ ይኖርሃል ማለት ነው። ስለዚህ በእቅድ መመራት የግድ ይሆናል ማለት ነው። እቅድ ከሌለህ ሁሉም ነገር ከአቅም በላይ ይሆናል። ከሌለህ ደግሞ ተበድረ በዓል ለዋልም የሚል አለ አንዳንድ አልፎ አልፎ። ግን እኔ ይሄን አላደርገውም፣ በቅዴ ነው፣ የአቅሜን ራሴን መስዬ ነው የሚኖረው። የኢኮኖሚክስ መምህሩ አቶ ታደሰ እንደሚሉት ህብረተሰቡ ከብክነትና ካልተወሰነ ወጪ በመቆጠብ በቅድ የተመራ በዓል ማክበር ይኖርበታል። ቅድመ ዝግጅት ቅድመ ቁጠባ በትንሹም ቢሆን አድርጎ ለአመት በዓል በራስ ልክ ለማክበር መሞከር እንደ ሰው እንደ ቤቱ እንጂ እንደ ጎረቤቱ እንደሚባለው እንደ ራስ ቤት ሆኖ ለማክበር መሞከር። ለምሳሌ ጎረቤቴ ቅርጫም በግም የሚያስገባ ከሆነ እኔ ግን አቅሜ ቅርጫ ብቻ የሚፈቅድ ከሆነ ያንን በቤቴ ውስጥ ማስተናገድ ፈቃደኛ መሆን፣ የዛ አይነት ቤትን የመሰለ አከባበር ማድረግ በጣም አስፈላጊ ነው። የኢየሱስ ክርስቶስ የልደት